ይመጣል ልጁ ያጨሳል። እሺ በምሰራበት ቦታ ነው መቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ፣ እና ለማር ዝም ብዬ እንደከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ እና እኔ በፍላጎት ነው የሚል ቃል እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደከብት ዝም ብዬ የተሰጠኝ መቀበል ሰው አይደለሁም፣ እጠይቃለሁ፣ እንዲገባኝ እንዲገባኝ። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ። እየተመነቃቃሽ ገብተሽ እኛ ያስረገዝነሽ እኛ ያስወለድንሽ መሰለሽ? ሳንጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ። የምትፈልጊው የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኢምባሲ እንኳን ከአንዴም ሁለት ወይጄ ሪጀክት አድርጎኛል አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ። እኔም ሴት ነኝ። ሁላችንም ዜጋ ያለነው ሰማንያ ፐርሰንት ሴት ነን እንዴ? ግ እየጮኸች እየተመናቀረች ታግሼ ጉዳይዋ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ ነው ወይ? እንደዚህ ብሎ ነገር የለም። እውነት ያለ ፍላጎትሽ ተደርጎብሽ ከሆነ ኤምባሲ አለ፣ ይከሰሳል ሰውየው፣ ዲኤንኤ ይመረምራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ፣ አንቺም ካሳ ታገኛለሽ፣ ያለ ፍላጎትሽ ከሆነ ገባሽ? አ ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ ተበዳይ ናችሁ ወይም በደል ደርሶባችኋል ማለት አይደለም። ለመጠያየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አደለ? ያለ ፍላጎትሽ ነው አደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚጋ ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አደለ? ተገደሽ አለ? ለወራት አስገድዶ ነው አደለ? የእኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያደርግሽ ለምን አምልጠሽ አልወጣሽም፣ እና ቀጥታ ወደ ፖሊስ አልሄድሽም? ለምን ሰባት ወር ከ15 ቀን ተቀመጥሽ? ለምን ለምን እርግዝና እስኪ ገፋ ዝም አልሽ? ለምን ነፍስሽን ለማዳን አምልጠሽ አልወጣሽ? ይሄን ጥያቄ መልሽ ይለኝ። ለምን የመጀመሪያ ጊዜ ለምን እስኪ ደጋግመው ድረስ ጠበቅሽ? እሺ እናትየውስ ከመጣች በኋላ ለምንድን የሚያነገርሻት ለእናትየው አከራይሽ በገንዘብ እስኪደራደር 30 ሺህ ሪያል እስኪደራደር ድረሴት ነበርሽ። ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽው አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል ብሩን ስላልሰጠሽ እኛ ጋር መጣሽ። በትክክል ሐቅ ካለሽ፣ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ ድምፅ እንሆንሻለን። ትመረመሪያለሽ። ልጅሽ ይመረመራል። ዴኒ ፍትሕ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ግን ለምን ጠየቅሽኝ ብላ ትጮህብኛለች፣ ነርቨስ ትሆናለች። አሁን ሚዎችሽን አውቅተሽ መናገር ትችያለሽ። ጨርሻለሁ። የኔም በኩል ንጭ ተራ ነው። ልጁ ያጨሳል። እሺ፣ በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ዝንብዬ ዝምብዬ እንደ ከብት ዝምብዬ የተሰጠኝ እንድቀበል ለምትፈልጊው በኔ በፍላጎት ያለኝ እና እኔ በፍላጎት ነው የሚል ቃሉ ካፌ ወጣል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደ ከብት ዝምብዬ የተሰጠኝ መቀበል ሰው አይደለም። እጠይቃለሁ እንዲገባኝ እንዲገባኝ አንቺ ያለ መመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን ምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ታለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽ። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ ያልሽ። እየተመነቃቀፍሽ ገብተሽ እኛ ያስረገዝነሽ እኛ ያስወለድንሽ መሰለሽ ሳልጠይቅ ዝም ብዬ ነው ተነድቼ እንዲገባ ህዝቡን ብሩን እንዳስበላ የምትፈልጊው። የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴ ሁለት ወይጄ ሪጀክት አድርጎኛል፣ አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ። እኔም ሴት ነኝ። ሁላችንም ዜጋ ያለነው ሰማንያ ፐርሰንት ሴት ነን እንዴ? ታግሼ የጮህች እየተመናቀረች ታግሼ ጉዳዩዋ እንዲገባኝ ጥያቄ ጠይቃታል መጠየቅ አትፈልግም በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ ነው ወይ እንደዚህ ብሎ ነገር የለም እውነት ያለ ፍላጎትሽ ተደርጎብሽ ከሆነ ኤምባሲ አለ ይከሰሳል ሰውየው ዲኤንኤ ይመረመራል ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል ትልቅ ቅሌት ነው ለነሱ እውነት ልጁ ከሆነ ተመርምሮ ዲኤንኤ አንቺም ካሳ ታገኛለሽ ያለ ፍላጎትሽ ከሆነ ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ ተበዳይ ናችሁ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደል? ለወራት አስገድዶ ነው አይደለ? የእኔ ጥያቄ ፈርስት ኦፍ ኦል በፈርስት ደይ የመጀመሪያ ቀን ሲሞክርሽ ሲያደርግሽ ለምን አምልጠሽ አልወጣሽ? ምን ቀጥታ ወደ ፖሊስ አልሄድሽም? ለምን ሰባት ወር ከ15 ቀን ተቀመጥሽ? ለምን ለምን እርግዝና እስኪ ገፋ ዝም አልሽ? ለምን ነፍስሽን ለማዳን አምልጠሽ አልወጣሽ? ይሄን ጥያቄ መልሽልኝ። ለምን የመጀመሪያ ጊዜ ለምን እስኪ ደጋግመው ድረስ ጠበቅሽ? እሺ እናትየውስ ከመጣች በኋላ ለምንድን ያልነገርሻት ለእናትየው አከራይሽ በገንዘብ እስኪደራደር 30 ሺህ ሪያል እስኪደራደር ድረስ የት ነበርሽ? ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽው አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል። ብሩን ስላልሰጠሽ እኛ ጋር መጣሽ። በትክክል ሀቅ ካለሽ፣ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ እንሆንሻለን። ትመረመሪያለሽ፣ ልጅሽ ይመረመራል ዴኔ ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ግን ለምን ጠየቅሽኝ ብላ ተጮኽብኛለች። ነርቨስ ትሆናለች። አሁን ሚዎችሽን አብርተሽ መናገር ትችያለሽ። ጨርሻለሁ የኔ በኩል። ያንቺ ተራ ነው።